የአማራ ፋኖ የአምስተኛ ቀን ልዩ ዘመቻ ድሎች ቀጥለዋል። ለአስደናቂ ጀብዶች ተሰርተዋል። ከግንባር የደረሱን መረጃዎችን እናስደምጣችኋለን። የብአዴን ኃይል ላይ ጠገን ተፈረካክሷል። በስብስቡ ላይ የደረሰው መብረቃዊ ጥቃት ድሉን የሚያፋጥን ነው ተብሏል። በቆይታችን እንነግራችኋለን። ኦሮሚያ የዜጎች ሲኦል እንደሆነ ቀጥሏል። ሁለት መኪና ህዝብ የደረሰበት አልታወቀም። መረጃውን ይዘናል። የትግራይና የኤርትራን ጉዳይ የተመለከቱ ሚስጥራዊ መረጃዎች ወጥተዋል። ለዓለም አቀፍ ሚዲያዎችም ደርሷል። ሰሜን ኮሪያ፣ ሩሲያና ጠላቶቿ ጉዳይ የዓለም ስጋት ሆኗል። ኪምጁን ወስነዋል። ጉዳዩን በዝርዝር ትሰሙታላቸው።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 የአማራ ፋኖ በጎጃም ዘመቻ አንድነት አምስተኛ ቀን የበላይ ዘለቀ ስምንተኛ ክፍለ ጦር የአሸባሪውን ሻለቃ መሪ ሸኝቶ ታሪክ ሰርቷል። ሽፈራው ገርባው ብርጌድ ሸበል በረንታ ከተማ ከሌሊቱ አምስት ሰዓት በመግባት ከሶስት በላይ የመንግስት ታጣቂዎችን በመደምሰስ ሰባት በላይ አሸባሪዎችን በማቁሰል ታሪክ ሰርተዋል። በተመሳሳይ በዚህ ክፍለ ጦር ደባይ ጮቄ ብርጌድ ቆይ ከተማ በመግባት የአሸባሪውን ሻለቃ መሪ ዑመር የሚባለውን ከነ አጃቢው ሸኝ ተውታል። አንዱ አጃቢው ቆስሎ ሕክምና ላይ እያጣጣረ ይገኛል። ጀግኖች የተሰጣቸውን ግዳጅ ተወጥተው ወደ አሃዳቸው ተቀላቅለዋል ተብሏል። አምስተኛ ቀኑን በያዘው ዘመቻ አንድነት የጎንደር ግንባር ውጊያ ድሎች ቀጥለዋል በጎንደር ከተማ አስተዳደር ጠዳ ክፍለ ከተማ ዘልቆ በመግባት ብርቱ ውጊያ ያደረገው የአማራ ፋኖ አንድነት በጎንደር የጎንደሬ በጋሻው ክፍለ ጦር ለ26 ሰዓታት አድማሱን እያሰፋና እያጠበበ ከባድ ውጊያ አድርጓል ብሏል የእዙ የህዝብ ግንኙነት መምሪያው በሰጠው መግለጫ በጎንደር ከተማ ደቡብ ምስራቅ አቅጣጫና ደቡባዊ አቅጣጫ የቀጠለው አውደ ውጊያ በጠዳ በባስር ስር የነበረውን የመንግስት ኃይል ለመታደግ ተልዕኮ የተሰጠው ኃይል ከጎንደር ከተማ ማረሚያ ቤት አቅጣጫ በመነሳት አምቦበር ከፍታን ከጀርባ ለመቁረጥ እየገሰገሰ መሆኑን በመረዳት ለቆረጣ የመጣውን ሰራዊት በመቁረጥ ጥቃት ማድረሱንም አሳውቋል። በተመሳሳይ በጎንደር ከተማ ምስራቃዊ አቅጣጫ ስሆርና ውግሎ በተሰኙ ልዩ ቦታዎች በነበረ አውደውጊያ ቁጥሩ ለጊዜው ያልታወቀ የመንግስት ኃይል ላይ እርምጃ መወሰዱን ገልጿል። የጎንደር የበጋሻው ለጦር ምስጋናው አጣኔ ብርጌድም በማዕከላዊ ጎንደር ዞን ወገራ ወረዳ አምባ ጊዮርጊስ ከተማ ዘልቆ በመግባት ጥቃት አድርሷል። በምዕራብ በለሳ ወረዳ 13 የመንግስት ሚሊሻዎች በዘመቻ አንድነት ወታደራዊ ጫና ምክንያት እጃቸውን ለአማራ ፋኖ አንድነት በጎንደር ሰራዊት በመስጠት መንግስትን መልሰው ለመዋጋት ዝግጁ መሆናቸውን አረጋግጠዋል ብሏል። የአማራ ህዝብ የመከራ ቀለም ሲጻፍ የሚጀምረው አለቆቹ ሲያሻቸው ኢሕዴን፣ ሲፈልጉ ብአዴን ወይም አዴፓ፣ እንዲሁም ብልጽግና የሚል ታርጋ ከሚለጥፉበት የባንዳዎች ማህበር እንደሆነ ይነገራል። የህወሀትም የኦህዴድም ሎሌ ለመሆን የማያቅማማ ለመለስ ዜናዊም ለአብይ አህመድም ፈረስ የመሆን የተለየ ተሰጥኦ ያለው ይህ ስብስብ ነው ተብሏል። ብአዴን ብልጽግና በረዥም ዓመታት የተላላኪነት የፖለቲካ ዘ ኑ በርካታ የንትር ገጠመኞች ነበሩት። አንዳቸውም ግን የአማራ ህዝብን ጥቅም መሰረት አድርገው የተፈጠሩ እንዳልነበረ ይነገራል። ህወሀት ከ1993 ውስጣዊ ክፍፍል በኋላ ለ10 ዓመታት በመለስ ዜናዊ አድራጊ ፈጣሪነት ሀገሪቱን ስትመራ የምርጫ 97ን ጨምሮ በርካታ ስብራቶች ነበሩ። በአዲስ አበባና በአማራ ክልል የተካሄዱ ማንነት ተኮር የጅምላ ግድያዎችና አፈናዎች ግዙፍ የ ፖለቲካ ማዕበል ፈጥረው ለአብዮታዊ ለውጥ የሚያበቁ ነበሩ። የአማራ ፓርቲ አሃዳዊ የድሮ ስርዓት ናፋቂ የሚል ስም የተሰጠው ህዝቡ በስሙ የተጨፈጨፈበትና ተቃዋሚ የነበረውን ቅንጅት እንኳን በነ ብርሃኑ ነጋና ልደቱ አያሌው ውስጣዊ ንትርክ ህዝቡን ለእሳት ማግዶ መሸሹ አይዘነጋም። በእነዚህና በሌሎች የፖለቲካ ሙቀቶች ሁሉ በአዴን የአለቆቹ ታማኝ ሎሌ ብቻ ሆኖ ዘልቋል። ከ2004 የመለስ ሞት በኋላ እንኳን በአዴን አጋጣሚውን ለፖለቲካዊ ለውጥና መሻሻል ከመጠቀም ይልቅ በግለሰባዊ የስልጣን ፍላጎት ሲኳትን ታይቷል። በወቅቱ አውራ በአዴኖች እነበረከት ስምዖንም ሆኑ ግልገሎቹ እነደመቀ መኮንን የየራሳቸውን ስልጣን ለማመቻቸት ተሯሩጠዋል። ኃይለማርያም ደሳለኝ በተመረጠ ማግስት ስልጣን አነሰኝ በሚል እንባቀረሽ ኩርፊያ ውስጥ የነበረው የበአዴን ዘገምተኛም የመለስን ሌጋሲ ለማስቀጠል ቆርጧል። ከ2005 እስከ 2009። ነበሩ ጉዞዎች ሁሉ አንድም ጊዜ የአማራ ጉዳዮች በድርጅታዊ ስብሰባዎች አጀንዳ ተደርገው ለውይይት ቀርበው አያውቁም። በየስብሰባዎቹ ግን የስልጣን ሽኩቻ የተለያየ መልክ ይዞ ሲካሄድ ቆይቷል። በዕድሜ የተከፈለ ንትርክ አንዱ የብአዴን መገለጫ ነበር። የእነ አዲሱ ለገሰ፣ በረከት ስምዖን፣ ታደሰ ካሳና ህላዊ ዮሴፍ ቡድን ከነደመቀ መኮንን፣ ገዱ አዳርጋቸው፣ አለምነው መኮንንና ካሳ ተክለ ብርሃን ቡድን ጋር የአሁንና የቀድሞ በሚል ሲዘላለም ያሸንፍ ነበር። ሲያሻውም በወንዜነት፣ በዝምድና፣ በጋብቻ በአበልጅና በንግድ ትስስር እየተለያየ እርስ በርሱ ሲበላላ ከርሟል። ለረጅም ዓመታት በግልጽና በህቡ ተሰርቶ ወደፊት የመጣው የኦህዴዱ የአብይ አህመድ ክንፍ ዙፋኑን ለመቆጣጠር በተቃረበበት ወቅትም ብአዴን ከህወሀትና ከኦህዴድ የአለቃ ምርጫ ውስጥ ገብቶ ሲነታረክ እንደነበረ የድርጅቱ የስብሰባ ቃለ ጉባኤዎች ያስረዳሉ አዲስ ገዢ ጥቅማችን አያስከብርም በሚል ከህወሀት ጋር እንቀጥል የሚለውና በአንጋፋዎቹ በአዴኖች የሚመራው ቡድን ከእነ አብይ አህመድና ለማ መገርሳ የስልጣን ድርጎ ተስፋ ካደረገው ስብስብ ጋር ለመገዳደል እስከ መፈለግ የደረሰ ሽኩቻ ውስጥ ገብቶ ነበር። የኦህዴድ የስልጣን መርጋት በኋላ ወደ ቀልቡ የተመለሰው በአዴን በአዲሶቹ አለቆቹ ስርም ሆኖ ከእርስ በእርስ መጠላለፉ አላቆመም። ይህም አድጎ ሰኔ 15 ቀን መገዳደልም መገዳደልን ፈጥሯል። በዚህ ውስጥም አገዛዙ አጋጣሚውን ተጠቅሞ ስለ አማራ ህዝብ ይወግናሉ ያላቸውን ግለሰቦች አስወግዶበታል። የአማራ ህዝብ በህወሀትና በብልጽግና ጦርነት በተከፈተበት ጊዜ እንኳን የብአዴን እርጉሞች የከዳሚነት መሽቀዳደም ውስጥ ነበሩ። የአማራ ህዝብ ሐምሌ 2015 በይፋ የትጥቅ ትግል ከጀመረ በኋላም ብአዴናውያን ለአገዛዙ ያላቸውን የታማኝነት ጥግ ለማሳየት በሚያደርጉት ሩጫ ተጠላልፈው እየወደቁ ነው። ከጦርነቱ በኋላ በበርካታ ውስጣዊ ችግሮች ሲነታረክ የነበረው ስብስቡ አሁን ወደ ለየለት ክፍፍል እየሄደ መሆኑን ምንጮቻችን ነግረውናል። ከሰሞኑ ደግሞ ውስጥ ውስጡን ሲቆስል የከረመው የታመመ ግንኙነት ፈርጦ ወደ አደባባይ እየመጣ ነው። ከመስከረም አጋማሽ ጀምሮ የቀጠለው ንትርክ ክላሽ እስከ ማማዘዝ ሊደርስ እንደሚችልም ይነገራል። የመጀመሪያው ንትርክ በጸጥታ መዋቅር ውስጥ የተፈጠረው የከፋ ልዩነት ነው። የብአዴን የጸጥታ መዋቅር በጥቅምና በሰፈር ጎራ ለይቶ በጠላትነት የሚፈላለጉ ነው። አለ የብአዴን ብልጽግናን የእርስ በእርስ መበላላት ከአማራ ህዝብ የህልውና ትግል አንጻር መመዘን ይገባል። ባለፉት ዓመታት የነበረው የስብስቡ መጠላለፍ ለመውደቅ የተመቸ የነበረ ቢሆንም የተከፈተ የትግል መንገድ ባለመኖሩ መልሶ እንዲያገግም እድል ሲሰጠው ቆይቷል። የነበረው ሸኩቻም በግለሰባዊ ጥቅም ላይ የተመሰረተና በዚያው መንገድ የሚቆም ሲሆን የአሁኑ ግን ከመሸነፍ የመነጨ ተስፋ የመቁረጥ ውጤት መሆኑን ይጠቁማል። በአዴን በውስጣዊ ንትርኩ እየተባላ ቢወድቅ የአማራን ህዝብ መከራ ከመቀነስና የትግሉን ጉልበት ከመቆጠብ የዘለለ የሚያመጣው ለውጥ የለም። ፍላጎቱን ወደ መንደ ሀገርና ሕዝብ ለማውረድ የሚደረግ መንፈራገጥ እንዳይኖር መስራት ግን ተገቢ ነው ተብሏል። በደረሰበት ሽንፈት ራሱን አንቆ እየገደለ ያለው የአማራ ሕዝብ ጋንግሪን የበለጠ ገፍቶ ወደ መቃብሩ መክተት ያስፈልጋል። በኦሮሚያ ክልል ሰሜን ሸዋ ዞን ሱሉልታ ወረዳ ከጎርፎ ከተማ ወጣ ብሎ ባለ ስፍራ ታጣቂዎች ትናንት ከቀኑ አስር ሰዓት ገደማ በሁለት ተሽከርካሪዎች ላይ በፈጸሙት እገታ አርባ ያህል ተሳፋሪዎችን አፍነው መውሰዳቸው ታውቋል። እገታው በተለምዶ ሃይሩፍ ተብለው በሚጠሩ ሁለት መለስተኛ የህዝብ ማመላለሻ ተሽከርካሪዎች ላይ መፈጸሙን ምንጮች ተናግረዋል። ተሽከርካሪዎቹ እገታው የተፈጸመባቸው ወደ አዲስ አበባ በማቅናት ላይ ሳሉ ሲሆን አንድ አይሱዙ የደረቅ ጭነት መኪናም ደግሞ ከታጣቂዎቹ እገታ ለማምለጥ ሲሞክር በተከፈተበት ተኩስ ጎማው ተመትቶ መገልበጡንና በተሽከርካሪው ላይ የነበሩ ሰዎች አካላዊ ጉዳት እንደደረሰባቸው ተነግሯል። በዚሁ ዞን ከቀናት በፊት ከአዲስ አበባ ወደ አማራ ክልል ሲያቀና በነበረ ፈለገ ጊዮን በተሰኘው አውቶቡስ ላይ በረጃ እርሶ ወረዳ ታጣቂዎች በፈጸሙት እገታ ስልሳ ያህል ሰዎች ታፍነው ተወስደው በአንድ ታጋጅ 1.5 ሚሊዮን ብር መጠየቃቸው ይታወሳል። አካባቢው ላይ የሚንቀሳቀሰው የመከላከያ ሰራዊትና የኦሮሚያ ክልል ፖሊስ በተደጋጋሚ የሚፈጸመውን የእገታ ወንጀል ማስቆም ያልቻሉ ሲሆን፣ በርካቶች እገታው የሚፈጸመው በመንግስት እውቅና እንደሆነ ያነሳሉ። ማስለቀቂያ ገንዘቡ የሚገባው በሚታወቁ ባንኮች አካውንት መሆኑም ጥርጣሬው እውነት መሆኑን የሚያመለክት ነው እየተባለ ነው። በትግራይ ክልል ያለው ሁኔታ ሌላ ውጥረት ይዞ መጥቷል ተብሏል። የእንግሊዙ ተነባቢ ጋዜጣ ዘኢኮኖሚስት ናይሮቢ ብራንች በትግራይ እንዲሁም በኢትዮ ኤርትራ ዙሪያ ሰፋ ያለ ዘገባ ይዞ ወጥቷል። ዘገባው በትግራይ ክልል በፈረንጆቹ አቆጣጠር መጋቢት 11 2025 የታጠቁ ሰዎች ኤርትራን ከትግራይ በሚያዋስነው አዲግራት ከተማ ጭንብል የለበሱ በርካታ ታጣቂዎች መታየታቸውን ያትታል። ፊታቸው በጥቁር ጭንብል ተሸፍኖ የመንግስት መስሪያ ቤቶች ወረው ከንቲባውን በቁጥጥር ስር አውለዋል ብሏል። ከዚህ በተጨማሪ ባለፈው ሳምንት በዶክተር ደብረጽዮን የሚመራው ቡድን የመቀሌ ከተማን መቆጣጠሩንና በርካታ የጊዜያዊ አስተዳደሩ ደጋፊዎች፣ አክቲቪስቶች እንደታሰሩ እንደተደበደቡና እንደሸሹ ገልጿል። ይህ ሁኔታ አሁን ላይ በኢትዮጵያና በኤርትራ መካከል ለተፈጠረው ችግር ሌላ ተጽዕኖ ይኖረዋል ብሏል። እንደ አውሮፓውያን አቆጣጠር ከ2020ና ከ2022ቱ በትግራይ የተደረገ የሚያደርገው ጦርነት የኢሳያስ ጦር ከፌደራል መንግስቱ ጦር ጋር በመሆን በህወሀት ላይ የጋራ ጠላት በሚል አብረው ዘምተው ያለ ሲሆን፣ አሁን ላይ ኢሳያስ የኢትዮጵያ ተቃዋሚ ኃይሎችን እያስታጠቀ ነው። ከግብፅና ከሶማሊያ የኢትዮጵያ ተቃዋሚዎች ጋር ጥምረት ፈጥሯል ብሏል። ኢትዮጵያ በቀይ ባህር ላይ የባህር ኃይል ጦር ሰፈር እንደምትፈልግ ጠቅላይ ሚኒስትሩ መናገራቸውን ጠቅሶ አሁን ላይ በሁለቱ ሀገራት ድንበር ላይ በሚገኘው በትግራይ ክልል ያለው ቀውስ በሁለቱ አገሮች መካከል የተፈጠረውን ያልተረጋጋ ግንኙነትን የበለጠ አደገኛ ያደርገዋል ብለዋል። ያለፉትን ሳምንታት የመፈንቅለ መንግስት ሙከራ ያደረገው ቲዲኤፍ አሁንም በአስር ሺዎች የሚቆጠር ጦር የያዙ ተዋጊዎች እንዳሉት ትልቅ የኃይል ሚዛን እንዳለው ዘገባው ጠቅሷል። ጠቅላይ ሚኒስትር አብይ አህመድ ከኤርትራ ጋር በሚደረገው ጦርነት ከጎናቸው እንዲሰለፍ ህወሀትን ከዚህ ቀደም ጠይቀው የነበረ ቢሆንም ግን ውድቅ መደረጉን ዘገባው ያትታል። አንዳንዶቹ የቲዲኤፍ መሪዎች የፌዴራል መንግስቱን ለመጣል ከኤርትራ ጋር ህብረት ለመፍጠር እየሞከሩ ነው ብለዋል። ዘኢኮኖሚስት በዘገባው የኤርትራ ወታደራዊ አማካሪዎችና የመረጃ መኮንኖች ባለፉት ቀናት አዲግራትና መቀሌ መግባታቸውን ከታማኝ የመረጃ ምንጮች ሰምቻለሁ ብለዋል። ጠቅላይ ሚኒስትሩ አቶ ጌታቸውን ወደ ቦታቸው ለመመለስ ወታደሮችን ወደ ትግራይ ከመላክ ይልቅ ትግራይን ለአቶ ደብረ ጽዮን ቡድን የሰጡ ይመስላል ብለዋል። በአሳለፍነው ሳምንት ታንኮች ሎሪዎችና ቡልዶዘርን ጨምሮ ትላልቅ ወታደራዊ ኮንቮዮችን በአፋር በኩል ወደ ትግራይ ምስራቃዊ ቦታ ሲጓዙ እንደነበር ዘገባው ጠቅሷል። እነዚህ መሳሪያዎች ከኤርትራ ድንበር አቅራቢያና ከኤርትራ የአሰብ ወደብ በስተምዕራብ 70 ኪሎ ሜትር ርቀት ላይ ወደምትገኘው ወደ ቡሬ አንቅተዋል ነው ያለው። ኢትዮጵያ በወደቡ ላይ ጥቃት ለመሰንዘር እንዳቀደች ኢሳያስ ለውጭ አጋሮቻቸው ሲናገሩ እንደነበር ተገልጿል። የኤርትራ መንግስት ከየካቲት ወር ጀምሮ በሀገር አቀፍ ደረጃ ወታደራዊ ግዳጅ ማወጁን ገልጿል። የፌዴራል መንግስቱ በትግራይ የተፈጠረውን ቀውስ በማርገብ ሚናውን ሊወጣ ይገባል ያለው ዘገባው፣ ካልሆነ ግን ከኤርትራ ጋር ያለው ውጥረት ጋር ተያይዞ ከባድ ቀውስ ሊፈጥር ይችላል ብሏል። የሰሜን ኮሪያው መሪ ኪም ጁንጉን ከዩክሬን ጋር ጦርነት ውስጥ ለምትገኘው ሩሲያ የማይናወጥ ድጋፍ ማድረጋቸውን እንደሚቀጥሉ አስታወቁ። ኪም ከሩሲያው የደህንነት ምክር ቤት ኃላፊ ሰርጌ ሾይጉ ጋር በነበራቸው ቆይታ ነው ይህንን ያሉት። አክለውም ሩሲያ ራሷን የመከላከልና ሉዓላዊነቷን ለማስከበር የምታደርገው ጥረት እንደሚደግፉ ይፋ አድርገዋል። የሩሲያው የደህንነት ምክር ቤት ኃላፊ ሰርጌ ሾይጉ በበኩላቸው ከሰሜን ኮሪያ ለሚደረግላቸው ድጋፍ ፍ በመንግስታቸውና በህዝባቸው ስም ኪምን አመስግነዋል። ሩሲያ ከዩክሬን ጋር ጦርነት ከገባች ወዲህ ፒዮንግያንግ ከ10 ሺህ በላይ ወታደሮችን ወደ ሩሲያ ኩርስክ መላኳ የሚታወስ ሲሆን ከምዕራባውያን በኩል ትችት እያስከተለባት ይገኛል። ውድ የብላክ ላይን ሚዲያ ቤተሰቦቻችን ለዛሬ የነበሩን መረጃዎች ይህንን ይመስሉ ነበር። ሌሎች ወቅታዊና ፈጣን መረጃዎችን ለማግኘት ሰብስክራይብ በማድረግ ቤተሰብ ይሁኑን። ሰናይ ጊዜ